ናኔ የጫማ መደርደራ እንዴት እናሳቸዋለን? ዋው ይህ በምሰራው እጂ ሌሎችን ያሳቸዋለን። መጀመሪያ የሚያስፈልገን ያሳቸዋለን። ዋ እነሱ ትንሾች የሚ ባንድ ላይ እንዲሰካ፣ ይህን ደግሞ በዚ ጋር ሚሰካው ማለት ነው ሁሉም እርሱም ጫማ ስናደርግ እንዳይወቅ መያዣ ጥሩ። ይሄ ደግሞ ለመሸፈን የጫማ መደርደሪያ እዚህ ጫማውን እንዲሸፈን እንዴት አድርገን መስራት እንዳለብን

ሌሎች የምድንበት እሺ፣ እሺ፣ እንዳትሳሳቱ እና በደምብ ቁጭ ቁጭ በላችሁ እዩ። ተከፍቶናል። በተክክል እንደዚህ እንዳትሰብሩ፣ እንዳትሰብሩ። በጣም ይሄ ጠንቃራ አይደለም፣ እንዳይሰብራባችሁ። ቀስ ቀስ ቀስ ቀስ ታደርጋላችሁ፣ ምክንያቱም ባንዴ ይሰበራል። አው ደጋማ መደገም አለባችሁ እና ያቺ ያስቸግረናል። ፕሮፌሰር ለማት ለልጆች አሳይ። ምክንያቱም እሱ ቀላል ነው፣ መስራት ትችላለች ራሷን። ስለዚህ እንደዚህ አይነት ትንሾች የሆኑት ቀላል ቀላል በእጅ የሚሰራ ለልጆች አሳያቸው፣ እንደዚህ እነሱ እንደሚሰሩ ናት ትልቅ ሲያድጉ እነሱ ቀላል እንዲሆን እንዲያውቁ ማለት ነው። እሺ ቆይ እካ ይሄ የመጀመሪያ ኤታፕ ነው። አሁን ወደ ሁለተኛው ኤታፕ እንሄዳለን። እሺ ምንድን ነው የሚለው አሁን አሁን እንደሚመስል ሲከፍት ማለት ሲከፍት እንደዚህ ያኛው ከዛ ተደርጎ ያስችኋለሁ እንደዚህ ጋር እዚህ እየተያዘው ማለት ነው። ልብስ እያለብን እናደርጋለን ማለት ነው።

እራሳችን ተሰርተን ደስ ይበላችሁ። በትክክል ስሩ። እንደኛ ምልክት ዳብታለ። እሺ ቻው።